ሰው ከእንስሳ ባሰ፣ ወንድም በወንድሙ ዘመድ በዘመዱ፣ የሰው ልጅ ረሳው ቀረ መዋደዱ። እንግዳ ማሳደር የታመመ ማየት፣ አይክፋ ዘመዴ አለሁልህ ማለት፣ ባህል ሆነ ቀረ ረሳው ትውልዱ፣ ታላቅና ታናሽ ቀረ መዋደዱ። ሰው ከአራዊት ከፋ፣ አንዱ አንዱን አስከፋ ጦር መሳበቅ ሆነ አንዱ አንዱን ሊያጠፋ። መሬት ጠበበችው አንዱ አንዱን ገደለ በወንድሙ ቀንቶ በአገር አትኑራለ። አራዊት አዕዋፉ በሰማይ ይበራል። አራዊት እንስሳው በጫካ ይኖራል። ከሁሉ የሚበልጥ ክብር ያለው ሰው ግን ፈጣሪን አስከፋ። ሁሌ እንደማመስገን ሰው በሰው ጨከነ። አንዱ አንዱን ገደለው፣ ጥራት ኑር አለው። ውሾች አብረው ዋሉ ያገኙትን በሉ። ጅቦች ሰላም ፈጥረው በአንድ ተሰማሩ። ሰው ከእንስሳ ባሰ በሥራው አነሰ፣ ወንድሙን ለማጥፋት በሰፊው ደገሰ። ባህሉን ረሳ፣ እግር አጥቦ ስሞ መንገድ አሳይቶ ቢታመም አስታሞ ቤት ካፈራው ጋብዞ ከብርዙ በርዞ አልገውም በመልቀቅ አንጥፎ ጎዝጉዞ እንግዳ የሚያከብረው ከቤቷስ ግብቶ ዛሬ ተቃራኒ ሆነበት ተግባሩ። ምንድነው ውርደቱ? በዚያ መታፈሩ ከሰው በታች አድርጎን ነው። ብቻችን አጣን በረከት ራቀን ወይስ ተጎሳቆል ምን በለው አጣን ስራችን የከፋ የሆነ እንደ ሰይጣን ነው መንቃታችን፣ ነው ዘመናዊ እንዲህ ነው፣ ጸጉረ ልውጥ ብሎ ወንድምን መግደል ነው። አያቴ ጭራውን በቀኝ እጁ ይዞ፣ ረጅም መቋሚያ በእጁ ተመርኩዞ የእግዚአብሔር እንግዳ ክቡርን ነው ያለኝን! በተረት ምሳሌ ጠቅሶ ያስረዳኝን፣ ደጃፍ ቁጭ ብለን ፀሐይዋን እየሞቅን፣ ሽምብራና ስንዴ ቆሎ እየቆረጠም በእግሩ ስር ቁጭ ብዬ አፋፉን እያየው ነጭ ሸንጎበቱን እኔ እየተመኘው እንግዳ ክቡር ነው ያለኝን ያቴ ዛሬን ማረሰውት ይመጣል ከፊቴ። አየ ነበር ለካስ ነበር እንደዚህ ነው የዛሬው የሰው ልጅ ለነበር ቅርብ ነው። ታዲያ ዛሬን ነገ ነበረ ልንለው ነበረ በነበር የነበረውን ሰው ባይጠፋ ምንድን ነው ቶው፣ አይጠቅምህም አያትክን ምሰለው። ሕይወቱ አስተማሪ ያ ፊልም የሚመስለው፣ የሞተውን መቅበር ሕሙማን ጠያቂ፣ ሽምግልናው ብርቱ ጠበኛ አስታራቂ። የሳት ልጅ አመድ ነው ያለኝ ሽማግሌው፣ ዛሬ በእኛ ደርሶ ትልቅ ትርጉም አለው። ጣላሁ ይላለው ዱላ ያቀብላል፣ በሚነድ ሳት ላይ ገለባ ይጥላል። ያልሆነውን ሆነ ጨምሮ ጨማምሮ፣ ወንድሙን ለማጥፋት ይይዛል ቀጠሮ። ተፈጠረ ትውልድ በጥባብ አምሮ፣ ሰው እንዲህ መሆኑ ፈጣሪን አስከፋ። ብዙ ሰው ቆሰለ፣ ብዙ ነፍስ ጠፋ። ስራችን ሸተተ ላፍንጫ ከረፋ። ስንት ቤት ፈረሰ፣ ስንት አንገት አስደፋ። ሰው ከንስሳ አነሰ ፈጣሪን አስከፋ። ሰው ከንስሳ አነሰ ፈጣሪን አስከፋ።